ይህንን ስላችሁ መረጃው ሙሉ ለሙሉ እንዲኖራችሁ ማስታጠቅ ስለፈለግኩ ነው። ቢቢሲ ላይም በሌሎች ሚዲያዎች የሚወጣ ነው። ባልና ሚስት ናቸው። በጣም ይዋደዳሉ፣ በጣም ይተማመናሉ። ልጅ አልወለዱም። ሁለት ውሻ ብቻ አላቸው። ከዛ ሚስትየው፣ አንድ ቀን፣ ባልየው ወደ ውጭ ወጥቶ ስልኩ ላይ ነገር ፈልጋ ብድግስት አድረግ የኢሜል መልእክት ይገባል። ኢሜሉ ምንድን ነው የሚለው? የአምስት መቶ ዶላር ጊፍት ካርድ ክፍያ ፈጽመሃል ይላል። ደነገጠች። አምስት መቶ ዶላር ማለት ጋይስ በእኛ ብዙ ነው። በዶላር ምቱት፣ በብር ሀምሳ ሺህ ብር ማለት ነው። ሀምሳ ሺህ ብር ስጦታ ሰጥቶሃል የሚል ሜሴጅ አሁን የባልሽ ስልክ ላይ ቢገባ አደነግጭም? ለማን የሰጠው ሀምሳ ሺህ ብር? ያስደነግጣል አይደለ? ስለዚህ ሚስትየው ገብታ ስታይ በጣም አማላይ የሆነ የሴቶች የውስጥ ልብስ ማለት ነው አንደርዌር፣ ያንን ለመግዣ ብሎ ነው ጊፍት የሰጠው አምስት መቶ ዶላር። ሰው ሚስቱ በጣም ደነገጠች። ማነች እንደዚህ አይነት አማ ላይ የውስጥ ሱሪ የሚገዛላት ሴት ማን ነች? ለእኔ እንኳን ገዝቶልኝ አያውቅም በአምስት መቶ ዶላር ብላ ኢሚዲየትሊ ቁጭ አድርጋ ማፋጠጥ ጀመረች። ሰውየው እስከዛን ቀን ድረስ ሰባት ሺህ ዶላር አውጥቷል። የምንድን ነው ሲባል ለካ የኤአይ ሴት አለች። ስሟን እዚህ ላይ መጥቀስ አልፈልግም። ሰው ለዛች ለኤአይ ካራክተር ቁጭ እያለ ያዋራታል፣ ይስቃሉ፣ ይጫወታሉ፣ ጥሩ ጊዜ ያሳልፋሉ። ልክ እንደ ቲክቶክ ላይቭ ጊፍት ለካ በየጊዜው ይሰጣል ማለት ነው ለኤአይ። በምድር ላይ እኮ የለችም ያች ሴት እና ሚስቱ በጣም ተናዳ ከቤት አስወጣችሁ። መጀመሪያ ማለት ጓደኞችህ ጋር ሂድና ዕረፍ። ቤት ገዝተዋል አብረው። አሁን አይምሮ የልክ አይደለም እስክረጋጋ ትንሽ ላስብ፣ ጊዜ ስጠኝ አለች። ለቤተሰብን መንገድ አፈርኩ አለች። ማለት አሁን ቺት አድርጎብኛል ወይም በላይ ላይ ወስልቶብኛል እንዳልል ምድር ላይ ያለች ሴት አይደለችም ታማኝ ነው እንዳልል ደግሞ ገንዘቡን ጭምር አውጥቶ ይህ ሰውዬ ኮምፒውተር ከፈጠራት ሰው ጋር እያወራ ነው። ምን ብዬ ለሰው ስላወራ ፍርድ ቤትም ማለት ልከሰውም ብል በቃ ከሞራል እና ከአእምሮ በላይ የሆነ ችግር ውስጥ ነው የወደቀች ቺ ሴትና ሰውየው ምንድነው። እኔ አሁን የገረመኝ ነገር ምንድነው ሰውየው አሁን ለምሳሌ አንድ ነገር እዚህ ጋር ላሳያችሁ። ጀምናይ የሚባል አፕ አለ።

አልገባኝም። ጊዜም ስቅ ያለው አሁን ይሄ ድምፅ ቀኑን ሙሉ ባዋራው አይሰለችም፣ ያዋራኛል። የፈለግኩትን ጥያቄ ብጠይቀው ይመልስልኛል። እንደገና ደግሞ ስራ ሰርቼ እስቲ ገምግምልኝ ብለው ያደንቅልኛል። ሶ እንግዲህ ኤ አይ አንዴ ለረጅም ዓመት የነበረ ዳታ እስከ 2023 ድረስ ዓለም ላይ ያሉ እውቀቶች ተመግቧል፣ ድምጽ ተቀርጾለታል። ስለዚህ በትዕግስት ያዳምጣል፣ ምክር ይመክራል፣ ሀሳብ ይሰጣል። ስለዚህ ምንድ ነው ሰዎች በተለይ በሰለጠነው ዓለማው ምን ጀምሯል? በቃ ዝም ብሎ ከኤአዩ ጋር ማውራት ዲስከስ ማድረግ እየነዱም ቢሆን ምናምን እዛ እንደምታውቁት እንደኛ ተሰብስቦ መጫወቱ ምናምን ስለቀነሰ ሁሉም ሰው የግላዊነት ህይወት ስላለው እንደዛ ጀምሯል። ኦኬ እሺ፣ ግላዊ ናቸው፣ ሀሳብ ያገኙበታል። ከቴክኖሎጂው ግን ይህን ያህል ርቀት ሄዶ ደግሞ እኔ በእውነት በጣም ያሳዝናል። አምስት መቶ ዶላር ስጦታ ለአርቲፊሻል ኢንቴሊጀንሱ መስጠት ማለት ዋው ማለት ሰው እንዳልሆነች ያውቃል እኮ አምስት ሺህ ዶላር መበላት ማለት ምን ያክል ቀልብን የሚይዝ እንደሆነ እንድትረዱት ነው። በዚህ በአርቲፊሻል ኢንቴሊጀንስ በልዩ ልዩ መልኩ እንዳንታለን፣ ኮንሽስ እንድንሆን ገንዘባችን እንዳንበላ። ዞሮ ዞሮ ኮምፒውተር ነው ዞሮ ዞሮ ስሜት የለውም። ዞሮ ዞሮ ከኛ ጋር ምንም አይነት የሚቀጥል ግንኙነት አይኖረውም። እኛን እንደ ሰው አያውቀንም። እዛ ኮምፒውተር ውስጥ ያለው ነገር ኮምፒውተር ውስጥ ያለ የተሰራ ዳታቤዝና ሶፍትዌር ነው። አንዳንድ ጊዜም ደግሞ ሆን ተብሎ ገንዘብን ለመብላት በአርቲፊሻል ኢንቴሊጀንሱ የሚሰሩ ገጸ ባህሪያት አሉ። በቃ ሰው እንዲወዳቸው፣ ፍቅር እንዲይዘው፣ ከእነሱ ጋር ረጅም ሰዓት እንዲያወራ ሆን ተብሎ ማለት ነው። ሆን ተብሎ የሰውን ስሜት ያውቁታል፣ እነሱ የሰውን ደካማ ጎን ያውቁታል፣ የስጋን ፍላጎት ያውቁታል። ያንን በማጥመድ ገንዘብ ለመስራት ብለው ብዙ ርቀት ይሄዳሉ።